ገብቶኛል ማሪ፣ ገብቶኛል። እኔ በቃ ተጣላሁ ተጣላሁ። በቃ ኖ፣ በቃ ነው። ለምን ትናገራታለህ አለው እሱም ኦሮሞ ነው። ልዩ ለምን ትናገራታለህ አለው እዩሁን። አንቺ በጣም የምታናድጅ፣ ለማን ብለሽ አንቺ የምታለቅሽ? ለምድር የምታለቅሽ? ኖ፣ በቃ እዚህ ሀገር ማለት ነው። በቃ እዚህ ሀገር ማለት ነው። የሆነ በቃ አለሽ አለም። ለእኔ ያስደፈሩኝ እኮ የራሴ እኮ ናቸው፣ ተጋሪዎች የሚባሉ አሳልፎ የሰጡኝ በቃ የራሴ። ለምን ታጋለሽ እኔ እሱ መጥራች መጥራቻለሁ። ከአሁን በኋላ እኔ ዋትሳፕም ቴሌግራም ብሎ አድርጌዋለሁ ብሎ አድርጌዋለሁ ግን አድርጌዋለሁ ግን ዘረኝነት የለኝም ያልሽኝ እኔ ዘረኝነት የለኝም ሀቅ ለመናገር ታቅኛለሽ ሪታ፣ ለውሸት ምናምን ሳይሆን እዚህ ሰው ስጥ ላለ ምናምን ሳይሆን ሰው ላለ ምናምን ሳይሆን ኪዳነ ምህረት እኔ ዘረኝነት የለብኝም። እኔ ከሁሉ ጋር ነው ያለሁት። ኤርትራዊ ያለ ዳኒ ታውቂዋለሽ፣ ከዳኒ ታውቂዋለሽ፣ ማርያም ስማ፣ ስማ ትጠቅም ምንም ዳት ኖ ችግር የለም። ኤልትራዊ ችግር እሱ ብቻ ነው ጓደኛ ዳኒ ብቻ ነው ያለው። የኛ ጓደኛ ኤልትራዊ ነው። ከሱ ጋ ነው ፀጉር የምቆረጦ። ቤት ውጄ እበላለሁ ጠጣለሁ፣ ከዳኒ ጋር ማለት ነው። ምርጥ ልጅ ነው። ከአማራም የአማራ ብዛት ታውቂያለሽ፣ ከኦሮሞም የኦሮሞ ብዛት። ከእኔ በቃ ትግሬዎች ብቻ ናቸው የሌል ጊዜ ጓደኞች አንድ ትግራዋይ ሰላም ምለው እንደ ጥሩ ነገር ኤርሚ ትኬ እና ሚላ ብቻ ናቸው ሌላ ማንንም የለም። ሴቶች ቢሆኑም የትግራይ ተወላጆች ቢሆኑም ከመቶ ሰባት ወይ ስድስት ናቸው እዚህ የምወዳቸው፣ እዚህ ሀገር እነሱም ያውቃሉ እነማን እንደሆኑ፣ እነማን እንደሆኑ ያውቃሉ። ገብርኤል ጸበል ህየ እነሱ ጋር ነው አሁን ሁለት ገብርኤል አለ። የሄድኩም ሁለት ወር ማለት ነው። ነይ ሲሉ፣ ለምን ቀረሽ ሲሉ፣ በቃ ምንም እየተኛሁ በቃ አጋጣሚ ጠጥቼ ምናምን ላችኋለሁ። ዝም ብዬ ስለምጠጣ አሁን ትናንትና እሁድ ለምን አልመጣሽም ሲሉ፣ በቃ አይ በቃ ጠጥቼ የተኛሁ ምናም ነው ምላቸው። ያ ግን ያሳመመኝ ያሳመመኝ ዳልቻ፣ እኔ አሬት የኦሮሞ ሕዝብ ሰድቤ ቢመታኝ መቤቴን አዎ ትክክል ነው። ላለሳደብሽ ብሎ እጅ መሰዘር ይነበር ልንገርሽ የኦሮሞ ህዝብ ሰድቤ ቢመጣ አዎ እውነት ነው ላለሁ ህዝቡ ስለተሰደብኩለት ህዝቡ ስለተሰደበ፣ እውነት ነው። ዳልቻ ዳልቻ ዳልቻ ቁልቁ አላም አንበጣ አቆርጣም እያለ የሚውለው ወንድሜ እኮ ነው፣ ስጋዬ ነው። ለምን ሰደብሽ ብለው ኮ ሊሰነዝር መብራልን ዳልቻ ኪዳን ምረትን ዜድ ያው ነው እኮ በቃ። ዋና ዋንቺ እንኳያሰው ደግሞ ይስማ አለ ያሰው ደግሞ እኔ እኔ እኔ ራሴ እጅንዬ ዳውራ ያወረድኩት እኔ ለሱ ብዬ ከወንድ ከወንድ ልጅ ተጣልቶ ጠርሙዝዬ ለማታ የተያዝኩ ሴት ነኝ። ለሱ ብዬ ህይወቴ አሳልፌ ሰጠሁ ሴት ነ እነ እኔ ስሙ ጠርቼ እኔ እንትና ጎጃሜ ልበልች አቡሽ ጎጃሜ ከሱ ጋር ተጣልቶ ማለት ነው። ለአቡሽ ጎጃሜ ልመታው ጥርሙዝጅ የተያዝኩ ለሱ ብዬ ዳልች ብሎ ይማታ ዳለቻ እኳ አንድ ግለሰብ እኮ ነው። እኛ የእርስ በርስ እየተሰዳደብን እየተሰደብን እየተሰዳደብን ነው የምንኖረው። ለቀሰለምን መሰለች? ያስለቀሰኝ ያስለቀሰኝ ጓደኛዬ ስለሆነ ጓደኛ ስለሆነ አብራችሁ ብዙ ጊዜ አብራችሁ አያችኋለሁ። እንግዲህ ጓደኛ ስለሆነ እንጂ ሌላ ሰው ቢሆን መብራን አያለቅስም። አሁን እኔን ስሚኝ እንዴ፣ እኔ ብቻ ላውራት ቤ እኔን ትወጅኛለሽ አደለም? እንዳታለቅሺ፣ እንዳታለቅሺ፣ በቃ ማልቀስ የለብሽም። አንቺ ለምን ብለሽ ነው የምታለቅሽ? እኔ ቆንጆ ለምን ብለሽም አሁንም ብሪታ እመብርሃንን ው ኪዳነ ምሕረት ፓስፖርት ካልመጣ አይመጣም፣ እርግጠኛ ነኝ። እስካሁን እኔ ታውቂያለሽ፣ ከኔ ጋር ምትኖረው ፓስፖርት በሀያ ቀን ነው፣ በሀያ ምናምን ቀን ነው የመጣው ቀን ሆነው። በሀያ ምናምን ቀን መጣ። የኔ ስንት ቀን ሆነው? ችግር የለም፣ እግዚአብሔር ይወቀው። ካልመጣ እመብርሃንን፣ እኔ በምወጣው እወጣለሁ። አይምጣ አይምጣ ፓስፖርቱ። እኔ የው አንድ እናቴ ለዛጣ እኔ የሚከፈል እከፋለው እንጂ እወጣለው ከዚህ ሀገር። በቃ እንደዚህ ጠንክረሽ ማውራት ነው ያለብሽ እንጂ እምባሽ እምባሽ። እኛ እንባችን የማይገባቸው ሰዎች አሉ። ለማን ብለሽ ነው የምታለቅሽው? ለማን ብለሽ ሀቢቢ። ማልቀስ የለም። ማልቀስ አቁመሽ አውሪ ተሳደብ እየፈለግሽን አውሪ። እንደፈለግሽ እኔ ታቂኛለሽ ነፃነትሽን አውሪ። ስም ጠሪ አውሪ። ስሜ ተጠራ ነቅተሽኛል፣ የሚል ሰው በግሉ መጥቶ ያናግርሽ። በተረፈ እንዳታለቅሺ፣ ዜድ እንዳታለቅሺ፣ እንድች ብለሽ እንዳታለቅሺ፣ እንባሽን እንዳታወርጂ ማንም አይገባውም። ያንቺን በእኔ ያውቀዋለሁ ያልሽውን ሰው ምንም ያልሽው አንድ ግለሰብ ተነካ ተብሎ ያንቺን ጓደኝነት ከሸጠ ያንቺን አብራችሁ የበላችሁትን አብራችሁ ያሳለፋችሁትን ካሳለፈ በቃ አንቺ ከዛ ሰው ጋር ኮንታክት እንዳልሹ በብሎ ካርግትሻል። አቁሚ። ግን የሚያሳዝነው ዳልቻ አንድ ተሳዳቢ ነው። ዳልቻ አንድ ግለሰብ ርታ መጻፋም ትችል ማለት ብሎ ካረጉት በቃ በነገይታ ማለት ነው። ይሄን ካረጉት ማልቀስ ያስፈልግ ለማን ነገር ኳት? ለጓደኛ ከኔ ጋር ምትነው ታቃለች። ከዛ እሷ እንደዚህ አህ አለች፣ ለነገጠች አህ አለ አለች። አው እንደዚህ ቀንስ፣ እንደዚህ ማለት ነው። እሱም ወይ ጥሩ ሙድ ላይ ያልነበራችሁም በዛ ሰዓት፣ ጥሩ ሙድ ጥሩ ሙድ። ያኛው እኮ ተናገረው፣ አንተ ማነህ አለው፣ አንተ ማነህ በዳልቻ የምትናገራት ዜድን አለው። ያኛው እኮ ኦሮሞ እኮ ነው፣ ያ ልጅ እኮ ኦሮሞ ነው። አሳልፎ ያው ጓደኝነት አው፣ እሱ በእድሜም እኔ ልተልቀው ይችላለው፣ ያኛው ግን ለእኔ ይተልቀኛል። እናቴትም ይጠልቀኛል ግን በዳልቻ አሳልፎ መስጠት፣ እኔ ለሱ ህይወቴ አሳልፌ ዚ ሀገር ሰጥቻለሁ ለሱ ለዛውም ከአንዴ ሳይሆን ሁለቴ አሳልፌ ለሱ ህይወቴ ሰጥቻለሁ። ለሱ ህይወቴ ሰጥቻለሁ። ያ ግን ያ ህይወቴ አሳልፌ ሰጠሁት ያኔ ወዳጄ ለእኔ ውድዬ ነገሮች ልሽ ነገር ላይ መልካም ይሆናሉ። ያለመግባባት ሊሆን የሚችላል፣ ግን ይ ማልቀስ። ቆይ ቆይ ቆይ ቆይ ሰካራም የልቢና ገራ የምትባልነ እኔ ሰክሬ ያለው እኔ ጠጥቻለሁ፣ እኔ ጠጥቻለሁ። ቤሩት ላይ በህይወቴ ማንም ሊያስቀይመኝም፣ እኔ ታቅያለች። ኑሬም አኗኑሬም አለባበሴም ከምንም ነገር አንቺ ታቅኛለች፣ በምንም ነገር እንደዚህ ለማሽቃበጥ ሳይሆን ማንም ቤሩት ላይ ያቀኛል። እኔ እኔ አዎ የዋህ ነኝ ብዬ እኔ እኔ አልናገርም። ሰው ይናገርልኝ አይደን ይናገርልኝ። ለእኔ እሱ እንደዚህ ይለኛል ብዬ ገምቼ አላውቅም። ለምን እምወደው እማከብረው ወንድም የሆነ ነው እንደዚህ የተሰማኝ።

ይሁን በቃ አለሽ አለም ያው እዚህ ሀገር ያለው ነገር ታውቂያለሽ አንቺ። እሱም ወረቀት የለውም ምን ወረቀት የለኝም። አይዶን ኬር ወረቀት የለኝም። ወረቀት የለውም። እኔ ግን ብገባ እንኳን ችግር የለውም። ሰውየውም ነ እያለኝ ነው። ችግር የለውም የጠፋሁበት ችግር የለውም። አሁን ጠፍቼ ነው የምሰራው። ማንም ስድስት ዓመት ላይ እኔ ሀቅ የሚናገር የለም። ወረቀት አለኝ ሰው ነው። እኔ ግን ወረቀት የለኝም ወረቀት የለኝም። አዎ ጠፍቼ ነው ጠፍቼ ነው የምሰራው። እኔ አገሬ ብሄድ እኮ ችግር የለውም። ተይ ግን እዛ እንደዚህ የተናገርኩ ላይብ ላይ እንደዚህ የተሳደብኩ ምናምን እዛ ማገኘው ስቃይ ነው እንጂ እኔ ተይ፣ ሄጄ ሀገሬ ከእናቴ ጋር ብኖር ደስ ይለኛል። እናቴ ትሙት ግን አሁን ተይ ገለ ምናምን ታውቂያለሽ አንቺ ሚዲያ ላይ ፌስቡክ ላይ ዩቱብ ላይ ቲክቶክ ላይ የሚለቀቀው ነገር ያው ህዝብ ሳይሆን መንግስት፣ እሳደባለሁ፣ እቃወማለሁ። እኔ አዎ እቃወማለሁ መንግስትም ስትል ነው እቃወማለሁ እንጂ ህዝብ አልሳደብም። እንደ ህዝብ ህዝብ ነው ለእኔ ግን ያው መንግስትን ደግሞ ያው እሱ አንድ እግዚአብሔር ነው የሚያውቀው። እግዚአብሔር ነው ለእኔ አንድ እግዚአብሔር ሚካኤል ነው ማም ነው ግን እኔ ምን አርጊ ነው የሚሉ። እኔ እ ለነሱ ብዙ ኮነኝ እኔ ቤሩት ላይ አብሶ ቤሩት ላይ ሪታ ታውቂያለች፣ ማርያም የኔ ቀርበሽ እንኳን ባታቂ አንቺ ታውቂያለሽ። አዎ አንዴኑ ከሄለን ጋ ምናምን አብረን አንድ ቀን ነው የጠጣነው እንጂ ሌላ ቀን ጠጥተን አላውቅም። ግን በሩቅ የምትሰሚው ነገር ታውቂያለሽ። እኔ ለነሱ ማርያምን፣ እኔ ህይወቴ እኮ ነው የምሰጣቸው መቢያ ችግር የለው ማዜድ አታልቅሺ አንቺ ጎበዝ ነሽ ጠንካራ ጠንካራ ነሽ አታልቅሺ በቃ እንባሽ የሚገባው ሰው አይደለም እዚህ ምድር ላይ ያለው ማልቀስ የለብሽም ያኔ ያስጠላል በእርግጥ አንቺ ያለቀሽው ስሜትሽ ገብቶኛል የኔ የምትዩ ሰው ስለሆነ ጓደኛሽ ስለሆነ ምታምኚው ሰው ምትወጁ ሰው ስለሆነ እሱ እጁን ስለሰነዘረብሽ ይሄ ነገር ነው የከበደሽ እንጂ ቀላል ነገር ነው አታልቅሺ ሳታልቅሺ ማውራት መቻል መጂ

ሙበጣም ጥቻለለመ መታት ሳይሆን ጓደኝነት አለች አለው። እኔምት ማለትነው እንደምትመታ እያወቅኩ እኔ ገገማ ነኝ፣ ታውቂያለሽ። ግን ወንድ ልጅ መቶኝ እንኳን ከአንድ ሁለት ሦስት እኮ ተመትቻለሁ፣ ታውቂያለሽ። እኔ እንደሌሎች ወይ አረባልክ ወይ ብር ልኬ አላስመታቸውም እኮ ታውቂያለሽ። ጓደኝነት ወይ አበሻነት ምናምን ያኔ ታስቢያለሽ እንጂ የምታስመች ቢሆን እኮ ታውቂያለሽ ከእኔ ጋር አጠገብ ያለችው ከቁንጅናም ቁንጅና ከምንም እንትን ታረጊያለሽ። ገባሽ ለአረብ ምናምን እንትን ብለሽ ታውቂያለሽ። አንቺ በቁንጅናም ቁንጅና፣ በብርም ብርም ምናምን አርገሽ እንትን ትያለሽ። ነት ደግሞ እሷ ደግሞ ለእኔ ህይወት ትከፍላለሽ። ታውቂያለሽ። ግን ያኔ ሐበሻነት ነው፣ በቀለን ነው። አንዴም ሁለቴም ምናምን ሶስቴም ተመትቼ ጸጥ ማረም ውጫዋለሁ። ማንም ሰው እንኳን አበሻ በቃ ለመጀመሪያ ጊዜ የተሰማው ታቂያለሽ፣ አንቺ ይሄ እንትን አድርጌ ነው። ሌላ ነገር የለም፣ በቃ እሱ ብቻ ነው። ይሄ እንትን የተሰማ እንጂ ሌላ ነገር የተሰማ ነገር የለም። ተመትቼ ጸጥ ብዬ ነው የሚሄደው፣ እሱም የተሰማ እሱም የተሰማ ለነዛ ብዬ ነው

ዛሬ እኮ አለም ሩቲ ገባኝ ገባኝ ግን አይሆንልማ ነበር። ግን አንቺ እሑድ ዕለት እኮ መስራት በፒስ ነው ያየኋችሁ። ባለፈው እኮ ፒስ ነበር እና ለምንድን ነው ከዛ ተነስቼ ወደዛ እሄድኩት አውቄ እኮ ነው ያኛው እኮ እስቲ ወንድ እዛ ቁጭ ብዬ እኮ እስቲ ወንድ የሆነ ጫፍሽን ያኛው እንትኑ ያለኝ፣ በቃ ወደዛ ልነሳ ብዬ ወደዛ አንቺ የነበርሽበት የነበርኩት ኮ ገና መተን ከዛ ወደ ውስጥ ገባችሁ፣ ገባ ወደ ውስጥ ጓዳ